ጤና ይስጥልኝ። በሁለት አህጉራት መካከል ባለና ጸጥ ብሎ በተኛ በውስጡ ቢያዚካዊ ጠቀሜታው የላቀ የብዙ አይን ማረፊያ የሆነውን ቦታ አስተዋውቃቸዋለሁ። የዚህ ቦታ ጂኦፖለቲካዊ እንደዚሁም ደግሞ ባህላዊ እና ዓለም አቀፋዊ ይዘቶች ያላቸው ነገሮች ምንድን ናቸው የሚለውን ደግሞ በዝርዝር እናያለን። ከዚህ ቻናል ጋር ስትቆዩ ሚባክን ጊዜ እንደማይኖር ተስፋ አድርጋለሁ። በሁለት አህጉራት መካከል በጸጥታ ተቀምቶ ባለና በውስጡ በያዘው ሀብትና ስትራቴጂካዊ ጠቀሜታው ሰፊ የተሞላ ሰፊና በረዷማ መሬትን አስቡት። አሁን የፖለቲካ የዓለም መዘውር የሆነችው ዩኤስ አሜሪካ እንደዚሁም ደግሞ ፕሬዚዳንቷ ዶናልድ ትራምፕን ጨምሮ ከእሱም በፊት የነበሩ ፕሬዚዳንቶች ይህን ቦታ ለማግኘት ለመግዛት ብዙ ጥረት አድርገው እስካሁን አልተሳካላቸውም። አሁን ተራው የአርባ ሰባተኛው የአሜሪካ ፕሬዝዳንት የሆኑት ዶናልድ ጄ ትራምፕ ሆኖ እሳቸው ይህም ቦታ በገንዘብም ሆነ በስትራቴጂካዊ ቅዱስ በኢኮኖሚ አንጻር ወደ አሜሪካ መጠቅለል አለብን ብለው ተነስተው በአደባባይ እያወሩ ይገኛሉ። ማወራው ስለምን እንደሆነ ይገባቸዋል ብዬ አስባለሁ። እያወሩ ያለው ስለ ግሪንላንድ ነው። ስለ ግሪንላንድ ፖለቲካ፣ ኢኮኖሚ፣ ሶሻል ማህበራዊ፣ ጂኦፖለቲካዊ እንደውም ስትራቴጂካዊ ጠቀሜታና ያላትን የተፈጥሮ ሀብት ወይም ናቹራል ሪሶርስን በተመለከተ ሰፊ ዳስሳ እናደረጋለን። አብራችሁ እንድትቆዩ አስቀድሜ ጋብዣችኋለሁ። ከእኔ ጋር በምትቆዩበት ሰዓት ምንም አይነት ሰዓትና ጊዜ እንደማይባከንባችሁ ከወዲሁ ቃል እገባላችኋለሁ። በዚህ ቪዲዮ ሀያላን ሀገራት የተለያየ ጥቅማቸውን የሚያስጠብቅና መጪውን ጊዜ ሊቆጣጠሩበት የሚፈልጉትን የተፈጥሮ ሀብት የሚያስገኝ ማንኛውም ቦታ ከሆነ ከመጠቅለልና የራሳቸው ከማድረግ ወደ ላይ ነው። ታሪክ ብዙ ነገር ያስተምራል። ከዚህ ቀደም ያሉ መሪዎችም የናራል ሪሶርስ ያለት ከኮሎናይዜሽን ወይ ደግሞ ከቅኝ ግዛት ጀምሮ ብዙ የተፈጥሮ ሀብት ያለባቸውን ቦታዎች በመያዝና የተፈጥሮ ሀብቱን በማጋበስ እንደዚሁም ህዝቡን በቅኝ ግዛት የመያዝ መሬቱን የመግዛት ባህሪያቸው የታወቀ ነው። በርሊን ኮንፈረንስ ላይ አፍሪካን ለመቀራመት የተደረገው ፕሮግራምና የተደረገውም ይሄ ነው። ምክንያቱም አፍሪካ በተፈጥሮ ሀብት የበረከተች፣ በተፈጥሮ ሀብት በጣም የበዛላት ስለሆነች ናቹራል ሪሶርሷን ለመውሰድ ሲሉ መሬቷን ኮንከር እንዳደረጉ ህዝቦቿን ባሪያ እንዳደረጉ የሚገለጽና የሚታወቅ ነገር ነው። አሁንም ይህ ነገር ደግሞ በሌላኛው መንገድ በትራምፕ አማካኝነት ባርነትም ባይሆን ዞሮ ዞሮ መሬቱን ናቹራል ሪሶርሱን እና ስትራቴጂካዊ ጠቀሜታን በመጠቀም ለመጠቅለል የሚሞከር ዘዴ ነው ይሉታል ብዙ ስኮላር እና አካዳሚሻ። ስለዚህ ይህም ዲቴል እናያለን። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። አመሰግናለሁ። ታዲያ እቺ በረዷማ ቀዝቃዛ በውስጧ ብዙ የተፈጥሮ ሀብትና ያልተነካ ማዕድናት ያላት ሀገር ህዝቦቿ ስንት ቁጥር ይሆኑ? የህዝቦቿ ብዛት ምን ያህል ይሆናል? ይህ ብዙ ጊዜ መሬትን ለመውሰድ እና ለመውረር የሚፈልጉ አገሮች ወይም ደግሞ ሀያላን የሚጠይቁት ጥያቄ ነው። ስለ ዴንማርክ ያለው የህዝብ አሰፋፈር የህዝብ ብዛት አሰፋፈራቸው የቆዳ ስፋቱን ጨምሮ የቦታው መልክዓ ምድር ወሳኝነት አለው በፖለቲካና በጂኦፖለቲካል ትንተና ውስጥ ማለት ግሪንላንድ ወደ 56000 የሚጠጋ ህዝብ አላት በ2021 ቆጠራ መሰረት ማለት ነው። በብዛት የኢንትዊን ህዝቦች መኖሪያ ነች። የሌሎችም መኖሪያ ቢሆንም በብዛት የሚኖሩት ኢንዊት የሚባሉ ህዝቦች ናቸው። በተለይ በተለይ በአደም በአሳ ማጥመድ እና በስቶሪቴሊንግ ወይም ደግሞ በእያንዳንዱ በሚኖሩበት ጄኔሬሽን የሚተላለፍ ስቶሪቴሊንግ ውስጥ ጠንካራ ወጎች አሏቸው። ብዙ የግሪላንድ ነዋሪዎች ከቅድመ አያቶቻቸው ጋር ጥልቅ ግንኙነትና ሄሪዲተሪ አሲስታንት ሄሪዲተሪ ሪሌሽንሺፕ አላቸው ባህላዊ በመላመድ እና በባህላዊ ዝግጅት ውስጥ በመካፈል ድንቅ የሆኑ ህዝቦች ናቸው። ግሪንላንዶች የግሪንላንድ ስናስበው በረዷማ ነው። በጣም ከአርክቲክ ፖል አቅራቢያ ከመገኘቱ የተነሳ የሰሜን ንፍቀክ የሚባለው አካባቢ ስለሆነ በጣም በረዷማ ቀዝቃዛ፣ ለኑሮ የማይመች ክላይሜት ኮንዲሽን ነው ያለው ለኑሮ ማይመች ክላይሜት ኮንዲሽን ነው ያለው። ስለዚህ እዚህ ላይ መኖር በጣም አዳጋች ነው እና እንዴት እየኖሩ ነው እነዚህ ህዝቦች የሚለውን ባጭሩ እንመልከት። የግሪንላንድ የውስጠኛው ክፍል አስቸጋሪ ሁኔታዎች ምክንያት ለመኖሪያ የማይመች በመሆኑ ህዝቡ በዋናነት በባህር ዳርቻዎች ላይ ያተኮረ ነው። የግሪንላንድ ዋና ከተማ ኑክ የደሴቲቱ የፖለቲካ፣ የኢኮኖሚ እና የባህል ማዕከል ሆና በማገልገል ትልቅ ከተማ ነች። ሌሎች ጉልህ ከተሞች እያንዳንዳቸው የራሳቸውን ልዩ ባህሪና ማህበረሰብ ያላቸው ሲሲሚትና ኢሉሊሳት ያካትታሉ። የአየር ንብረትን በተመለከተ ግሪንላንድ አስደናቂ ንጽጽር ያላት የተለያየ ባህልና ወግ እንደዚሁም ደግሞ የአየር ንብረት ያላት ናቸው። የሰሜን ክልሎች በአርክቲክ ታንድራ የአየር ጠባይ ተቆጣጥረውታል። ረጅም መራራ ቀዝቃዛ ክረምትና አጭርና ቀዝቃዛ በጋ ተለይቷዋት አይታወቅም። እዚህ የሙቀት መጠኑ ወደ 30 ዲግሪ ሴልሺየስ ወይም ማይነስ 22 ዲግሪ ፋራናይት በክረምት ሊወርድ ይችላል። በተፈጥሮ የበረዶ መቅለጥና የዱር እንስሳት ዱር አራዊት ዘይቤ በመቀየር የዓለም ሙቀት መጨመር የሚያስከትለውን ውጤት ከዚህ ከጊዜ ወደ ጊዜ እየታየ ነው። እነዚህ ለውጦች በባህላዊና የአኗኗር ዘይቤ ላይ ስጋት ይፈጥራሉ፣ እናም ስለ ደሴቲቱ ልዩ ስነ ምህዳሮች የወደፊት ዘለቂታ ጥያቄዎችን እያስነሱ ይገኛሉ። ሰው ምንድነው? መሬቱ ለኑሮ ምንም የማይመች መሆኑ ነው። ባህር ዳርቻ ቁጥሮ፣ የህዝብ ቁጥሮ 56 ሺ ነው። በጣም ትንሽ ነው። በጣም ትንሽ ነው። ከዛ በተጨማሪ ደግሞ ለኑሮ የማይመች የአየር ጠባይ ነው ያላት ልክ አርክቲክ ላይ እንዳለው ነው ማለት ነው። እና የበረዶ ትልቅ የበረዶ መቅለጥ በየጊዜው ያስከትላል ይከተላል። የዱር እንስሳት በአየር ንብረት ለውጥ ምክንያት ይሞታሉ። እና ለኑሮ የማይመችና ለኑሮ የሚመቸው ከቆዳ ስፋቷ 25 በመቶ ወይም 20 በመቶ የሚሆነው አካባቢ ብቻ ነው። እና እናስ አንድ መንግስት ግሪንላንድን ሊፈልግ ሲመጣ ለመኖር እንዳልሆነ ማሰብ ይቻላል ማለት ነው። ግን አንዳንዴ ትራምፕ ምን አስቦ ነው ላለሁ። ምክንያቱም ግሪንላንድን ይፈልጋል፣ ካናዳን ይፈልጋል፣ ከሜክሲኮም አካባቢ ያሉታሉ እና ምን እየሰራ ነው? ምን ለማድረግ አስበው ነው ብዬ አንዳንድ ጊዜ ራሴን ጠይቄ። ምክንያቱም ሁሉንም መመኘት ሁሉንም ማግኘት ስላልሆነ ማለት ነው። እስቲ ወደ ራሳችን ጉዳይ ወደ ግሪንላንድ እንመለስ። እና ዋነኛው የውጭ ኃይሎች ግሪንላንድን የሚፈልጉበት ምክንያት የተፈጥሮ ሀብቷ ነው። ግሪንላንድ በተፈጥሮ ሀብት የበለጸገች በመሆኗ ዓለም አቀፍ ኃይሎች ትኩረትን ስባለች። ለተለያየ ታዳሽ ኃይል የሚያገለግሉ የተለያዩ ማዕድናት አሉ። ስለዚህ ግሪንላንድ በተፈጥሮ ሀብት የበለጸገች በመሆኗ ለዓለም አቀፋዊ ኃይሎች ትኩረት የምትሰጥበት ቦታና ትኩረት ቦታ እንድትሆን አድርጎታል። እጅግ በጣም ውድ ከሆኑት ንብረቶቿ መካከል ኤሌክትሮኒክስ እና ታዳሽ ኤነርጂ ቴክኖሎጂዎች እና የመከላከያ ዘዴዎች ጨምሮ ለከፍተኛ ቴክኖሎጂ ኢንዱስትሪዎች አስፈላጊ የሆኑት ብርቅዬ የማዕድን ወይም የመሬት ማዕድናት ይገኙባታል። እንደ ኒውዲሚየም እና ዲስፕሮሲየም ያሉ ማዕድናት ከስማርትፎን እስከ ንፋስ ተርባይኖች ድረስ ሁሉንም ነገር ለማምረት ወሳኝ ናቸው። ብርቅዬ ከሆኑት የምድር ንጥረ ነገሮች በተጨማሪ ግሪንላንድ እንደ ዚንክ፣ አርሳስ፣ ወረቀት እና የብረት ማዕድናት ያሉ ጠቃሚ ማዕድናት አሏት። ለምሳሌ የክሮቫኔ ጀልድ ፕሮጀክት በዓለም ላይ ካሉት ግዙፍ የምድር ማዕድናት ክምችት አንዱ ሲሆን ከማዕድን ኩባንያዎች ከፍተኛ ኢንቨስትመንት እና ትኩረትን ስበዋል። እዚህ በተጨማሪ ግሪንላንድ የነዳጅ እና የድፍድፍ ነዳጅ ማለት ነው የነዳጅና የተፈጥሮ ጋዝ ክምችት እንዳላት በሰፊው በሰፊው መሬቷ ውስጥ ክምችት እንዳላት ተገልጿል። ስለዚህ እነዚህ ነገሮችን ደግሞ አሁን የተፈጥሮ ሀብት ይሄ አብሶ ታዳሽ ያልሆኑ የተፈጥሮ ሀብቶች እያለቁ ነው፣ ኦልሞስት እየቀነሱ ነው የሚባል ነገር ስላለ አሁን አለማችን የዓለም ሀያላን አገራት ትኩስ የሆነ መሬት ፍሬሽ ወርልድ ይፈልጋሉ እና ዋነኛ ምክንያታቸውም የተፈጥሮ ፀጋ ነው ይባላል የግሪንላንድ ከዚህ በላይ የነዳጅና የጋዝ ፍለጋ ድሉ ከፍተኛ ነው። በሰሜን አትላንቲክ ውቅያኖስ እና በአርክቲክ ውቅያኖስ ላይ ያለው የባህር ዳርቻ ቁፋሮ በግሪንላንድ ዙሪያ እንደ ተስፋ ሰጪ ተግባር ነው የሚወሰደው በተለይም የበረዶ መቅለጥ ከዚህ ቀደም ተደራሽ ያልሆኑ ቦታዎች ስለሚከፍት ነው። ምክንያቱም የበረዶ መቅለጥ ማለት ያው አሁን የዓለም ሙቀት እየጨመረ ሲመጣ በረዶች ሲቀልጡ ለመጓጓዝ እና ከቦታ ቦታ መርከቦችን ለማንቀሳቀስ ከዚህም በተጨማሪ ደግሞ የማዕድናትን የተፈጥሮ ሀብትን ፍለጋ በጣም ስለሚያቀል ተብሎ ነው። የበረዶ መቅለጡ የክላይሜት ቼንጁ ኢፌክት አለው ማለት ነው። የዩኤስ ጂኦሎጂካል ሰርቬ እንደሚገምተው አርክቲክ ውቅያኖስ እስከ 13 በመቶ የሚሆኑ የዓለም ዘይትና 30 ፐርሰንት ያልታወቀ የተፈጥሮ ጋዝ ይይዛል ከዚህ ከግሪንላንድ እስከ አርክቲክ ያለው አካባቢ ማለት ነው። በኢኮኖሚ ልማትና በአካባቢ ጥበቃ መካከል ያለው ሚዛን ለግሪንላንድ የወደፊት እጣ ፈንታ ወሳኝ ሆኖ ከፊቷ ተደቅሏል ማለት ነው። የግሪንላንድ ጂኦግራፊያዊ አቀማመጥ በጣም አስፈላጊ አድርጓታል። ለዚህም ነው የአሜሪካ የቀደምት መሪዎች የተለያየ የግዢ ጥያቄ እና አሜሪካን ግሪንላንድን ወደ አሜሪካ ለመቀላቀል ብዙ መሰረቶችንና ብዙ ነገሮችን ይፈጸሙት። ይህ ስትራቴጂካዊ ሎኬሽን ወይ ደግሞ ጂኦግራፊካል ሎኬሽኗ በጣም አስፈላጊ አድርጓታል። የዓለም ብዙ መርከቦች ወደዛ ይጓዛሉ። ከዛ በተጨማሪ የሁለት አህጉራን መገኛ ነች። እናም ከዚህ በተጨማሪ ደግሞ በውስጧ ያለው ስትራቴጂካዊ ጠቀሜታና ያላት የማዕድን ሀብት ደግሞ ከዚህ የበለጠ ተፈላጊ አድርጓታል። ግሪንላንድን በዓለም ላይ ብዙ ችግሮችን እየፈጠረ ያለው ይሄ ስትራቴጂካዊ ጠቀሜታ ያለው ቦታ መባሉ ነው። ይሄ ሆርን ኦፍ አፍሪካ የምንለው በተለምዶ እዚህ ከቀይ ባህርና ከሩቅ ከመካከለኛው መስራቅ አካባቢ ያሉ ቦታዎችም ከዚህ ከስትሬት ኦፍ ባቤል መንደብ እንደዚሁም ደግሞ ከስዊስ ካናል መከፈት አንጻር ከሬ ሲያዝ አካባቢ አሁን ጂኦፖለቲካል ሲቹዌሽን ወይ ደግሞ ስትራቴጂካዊ ጠቀሜታው በጣም ወሳኝ ነው። እንደዛም ባይሆን የዚህ ግሪንላንድ አካባቢ ደግሞ ባላት አቅምና ከእንደገና ደግሞ ውስጧ ባለው ማዕድናት ከሁለት አህጉሮች መገኛ የሚቀጥለው ትውልድ ደግሞ የተፈጥሮ ሀብቱን በጣም ሊያገኝበት ያልተነካ መሬት ስለሆነ ብዙ አህጉራት፣ ብዙ መሪዎች ያው አሜሪካ ተናገረ እንጂ ብዙዎቹም ሊሞክሩት በውስጣቸው እያሰቡትም ያለ ነገር ሊሆን ይችላል ብዬ አስባለሁ። እስቲ ጂኦግራፊ አቀማመጡን ወይ ደግሞ ጂኦግራፊ እና ጂኦፖለቲካዊ ጠቀሜታውን አብረን እንይ። ጂኦግራፊ አቀማመጥ የግሪንላንድ መገኛ በጣም አስፈላጊ ነው። በሰሜን አሜሪካ እና በአውሮፓ መካከል ያለው በአርክቲክ ክልል ውስጥ እንደ ወሳኝ መተላለፊያ ሆኖ እያገለገለ ይገኛል። የደሴቲቱ ስትራቴጂያዊ ቀማመጥ ወሳኝ የሆኑ የመርከብ መስመሮችን ለመቆጣጠር ያስችላል። በተለይ የበረዶ መቅለጥ የሰሜን ምዕራብ መተላለፊያ ይከፍታል። በተለይ የበረዶ መቅለጥ የሰሜን ምዕራብ መተላለፊያን ይከፍታል። ይህም በአውሮፓና በእስያ መካከል ያለው የባህር ጉዞ እጅግ ሊያሳልጥና ሊያሳጥረው ይችላል። ከግሪንላንድ እስከ ዴንማርክ ያለው ርቀት በግምት 200 ኪሎ ሜትር አካባቢ ነው፣ ነገር ግን ለአሜሪካና ለሩሲያ ያለው ቅርበት የጂኦፖለቲካዊ ጠቀሜታው ያጎላል። እናም ከዴንማርክ ይልቅ ለአሜሪካና ለሩሲያ ቅርብ ነች ማለት ነው ግሪንላንድ። ይህንንም አሜሪካ ከዴንማርክ ጋር በጋራ ሆነው እየሰሩት ያለው የየ አካባቢው መቆጣጠር ነው ተብሎ ይታሰባል። በሌላ በኩል ሩሲያ የአርክቲክ ውቅያኖስን እየተመለከተች ወታደራዊ እንቅስቃሴውን በማድረግና ስፋቷና ይዞታዋን በማሳደግና ሰፊ የባህር ኃይል ሥራዎችን እያከናወነች ነው። ክሬምሊን በአርክቲክ ስትራቴጂካዊ ወይም ግሪንላንድ አካባቢ ያለውን ታሪካዊ ስትራቴጂ የይገባኛል ጥያቄዎችና በክልሉ ሀብቶች ላይ ያለውን ፍላጎት ግምት ውስጥ በማስገባት እንደ እምቅ የትኩረት ነጥብ እየተመለከተችው ይገኛል። ቻይና እንደ ሰፊው የቤልትና ሮድ ኢኒሽቲቭ አካል በመመልከት የግሪንላንድ ፍላጎት አሳይታለች። ቻይና በአርክቲክ ውቅያኖች ላይ ያላትን ተጽዕኖና አካባቢውን ደህንነት ላይ ስላለው ተጽዕኖ በምዕራባውያን ሀገሮች መካከል በመሰረተ ልማት እና በማዕድን ፕሮጀክቶች ላይ የሚደረገው ኢንቨስትመንት ስጋትን ፈጥሯል ብላ ታስባለች። በዓለም ሙቀት መጨመር ሲፋጠና አርክቲክ ይበል ተደራሽ እየሆነ እየቀለጠ ሲመጣ ማለት ነው። በረዶ እየቀለጠ ሲመጣና አርክቲክ የበለጠ ተደራሽ እየሆነ ሲመጣ የሀብትና የስትራቴጂክ የበላይነት ፉክሩ እየጠነከረ እንደሚሄድ ይነገራል። ዚጋ ግን አሁን አርክቲክ ራሱ ብዙ የተፈጥሮ ሀብት አንድ ፕሮግራም እንደውም ስለ አርክቲክ እሰራለሁና ብዙ የተፈጥሮ ሀብት እንዳለው ይነገርለታል። በጣም ያልተነካ አዲስ ሀገር በሉት አርክቲክ። ስለዚህ እሱም ቦታም ራሱ አሁን በረዶ አልደረስ ስላላቸውና ነው እንጂ በረዶ አሁን ቢቀልጥና የሚደረስ ቢሆን ዋናው ስጋታቸው ዋናው የከለከላቸው በረዶ ነው። ሁለቱ አሜሪካና ብሶ ራሽያ በተለይ ሁለቱ እዛ አካባቢ ላይ አይናቸውን ጥሏል። ሁለቱ በተለይ ራሽያ በጣም ቅርብ ነች ለመዋሰል። አሜሪካ ደግሞ ከፍተኛ የሆነ ፍላጎት አላት እንደ አዳዲስ ነገሮች ላይ እና አንዳንዴ አሜሪካ የክላይሜት ኢኒሼቲቮች ላይ እንደ ፓሪስ አግሪመንት ላይ አልፈረምም ምናምን የምትለው እንዲቀልጥ ፈልጋ ሊሆን ይችላል፣ በረዶ ምክንያቱም አስሳ ለመግባትና አዲስ ሀብቶችን እያሰባሰበች ስለሆነ ስለ ተፈጥሮና ስለ ክላይሜት ኢሹ ልክ እንደ ጦርነት እንደ መሬት እንደምትፈልገው የራሷን ኢኮኖሚና የተለያዩ ነገሮች ትኩረት እንደ ኤክስኪዩቲቭ ኦርደር እንደሚያደርጉት ትራምፕ እዚህ ነገር ላይና ክላይሜት ላይ ምናምን ላይ ግን ብዙም አደሉ። ስለዚህ ምናልባት የበረዶ መቅለጥ ፈልጎት ሊሆን ይችላል የሚል የራሴ ጥያቄ አለኝ ማለት ነው ወደ ጂኦፖለቲክስ ብለን ስናወራ ያው ጂኦግራፊ እና ፖለቲካ ለማለት ነው። እና ምናልባት ከፖለቲካዊ ከዓለም አቀፍ ግንኙነት ውጭ ያላችሁ ሰዎች የምትረዱት ጂኦፖለቲካል ሲባል ጂኦግራፊና ፖለቲካውን ለማለት ነው። የጂኦፖለቲካውን ፉክክር ደግሞ ስናይ በአሁን ሰዓት ማለት ነው በተለይ አሜሪካ፣ ሩሲያ፣ ቻይና እነዚህን የመሳሰሉ የዓለማችን ሀያል ሀገራት ግሪንላንድን ለመያዝና ለመቆጣጠር ብዙ ጥረት እያደረጉ ነው። ምክንያቱም ፍላጎታቸው ከቀን ወደ ቀን እያጨመረ ነው። የበረዶ መቅለጥና ተከፋች የመሆን ልክ አንድ በፊት ኮሎናይዜሽን ጊዜ ምን ይባል ነበር? መክፈት ይባላል። የሆነ የተዘጋን አገር ስትከፍተው እሱን ይዘናል፣ እሱን ከፈትነው ይባላል። እና የበረዶ መቅለጡ ያንን አዲስ አህጉር ወይም ደግሞ አዲስ ቦታ ለማግኘት ሁሉም አሰፍስፎ ይገኛል ማለት። ስለዚህ ጂኦፖለቲካው ፉክክሩ በጣም ካሁኑ እያየለን የመጣው ዩናይትድ ስቴትስ ግሪንላንድን በአርክቲክ ውቅያኖስ ውስጥ እንደ ስትራቴጂካዊ መሰረት አድርጋ ትመለከታታለች። ለብሔራዊ ደህንነትና ወታደራዊ ሥራዎችም አስፈላጊ እንደሆነ አምና አብራ እየሰራች ነው። ይህ በእንዲህ እንዳለ ሩሲያ ወታደራዊ ኃይሏን በማጠናከር የባህር ኃይል ልምምዶችን በማድረግ እና የአርክቲክ መሰረተ ልማቶችን በማስፋፋት ላይ ትገኛለች። ብለን ስናወራው ስለ ግሪንላንድ አውራን እንጂ ይሄ የበረዶ መቅለጡና ግሪንላንድ አካባቢ እነዚህ ታዋቂ ሀገር አህጉራት ወይ ደግሞ ሀያላን የዓለም ሀገራት ለመምጣት መፈለጋቸውና መሻታቸው ከዚህ ከአርክቲክ ከኖርዝ ፖል ጋር በተያዘም ራሱ ጭምር ነው። እና የኖርዝ ፖልን የአርክቲክ አህጉርንም ጠቅልለው እዛ አካባቢ እያንኳኩ እንደሆነ ነው የሚታወቀው እና ተጽዕኖ ከባድ ነው። አሁን ወደፊት ተጽዕኖ ከባድ ነው። አብሶ የአውሮፓ የአሜሪካና የሩሲያ የቻይና ተጽዕኖ ከባድ ሊሆን ይችላልና እዛ ለሚኖሩት ሰዎች እና እዛ ለሚኖሩ አካባቢ በሚቀጥሉት 50 እና 40 ዓመታት ፈተና የሚሆንበት ጊዜ ሩቅ አይደለም ብለው ይታመናል። አሜሪካን እንመለስ። ርዕሳችንም ስለ አሜሪካ የግሪንላንድን ለመጠቅለል ወይም አንክስ ለማድረግ ስላሰበች፣ እናም ትራምፕ ምን እያሉ ነው? ትራምፕ ምን እያሰቡ ነው? ይህን ነገር ሲያወሩ ዝም ብሎ ከመሬት ተነስቶ አያወራም። ብዙ መረጃዎችን አገላብጦና መረጃዎቻቸውን በአማካሪዎቻቸው መካከል አግኝተው እንደሆነ ይገመታል እና ከ2018 2018 አካባቢ መግለጫ ሰጥተው ነበር። ያው ኦፊሻሊ ባይሆን መግለጫ ሰጥተው ነበር። አሁን ግን ኦፊሱን እንደያዙት ነው በተከታታይ የተለያዩ ኤግዚኩቲቭ ኦርደሮችና ዓለምን ጉድ የሚያሰኙ ሰውን የሚያስደነግጡ በተለይ እዛ ከሚኖሩ ሰዎችን የሚያስደነግጡ ሀሳቦች እያቀረቡ እና እያንሸራሸሩ ይገኛል። የሰውን የጋዛን ማንሳት እንችላለን። ጋዛን አሜሪካ ተጠቀልለዋለች እና ፍልስጢማውያን ወይም ፓለስቲኒያንስ መሄድ አለባቸው። ሌላ ቦታ ምንድነው? ካይሮ ግብጽና ጆርዳን አካባቢ እናሰፍራቸው እና ይሄኛውን አሜሪካ አርሚ ታደርጋለች ከዚህ በኋላ ጦርነት አይኖርም መሞት አይኖርም ደስ የሚል ህይወት ትኖራላችሁ ብለው ጋዛን የመጠቅላል አንደኛው ሀሳባቸው ሁለተኛ ካናዳን አኔክስ የማድረግ ሶስተኛ ግሪንላንድን አራተኛ የታሪፍ ከንግድ ታሪፍ ጋር በተያያዘ ብዙ ኤክሲኪዩቲቭ ኦርደሮችን አድርጓል እና የትራምፕ ምኞት ምንድን ነው ለምንድን ነው ያሰቡት ትራምፕ ፍላጎታቸው ምንድን ነው ግሪንላንድ ላይ የሚለውን አሁን እንከታተል በ2025 ፕሬዚዳንት ዶናልድ ትራምፕ በግሪንላንድ የመቀላቀል እቅድ ላይ እንዳላቸው አስታውቋል ደሴቱቱን በተፈጥሮ ሀብቶች የተትረፈረፈ ስትራቴጂካዊ ቦታ በማለት ጠርተዋታል። የእሱ ምኞታቸውን በአርክቲክ ውስጥ የአሜሪካን ተጽዕኖ ለማጠንከር ካለው ሰፊ ራዕይ ካለው ጋር ይጣጠማል ብለው ተናግሯል። በጂኦፖለቲካዊ ጠቀሜታው የጨመረ በሄደ ክልል ውስጥ የትራምፕ ግሪንላንድን መመኘት አዲስ አይደለም የሚሉ ብዙ አስተያየት ሰጮች አሉ። ትራምፕ ጠቃሚ ማዕድናትን፣ ዘይትና ጋዝ ክምችቶችን ማግኘትን እንዲሁም በአየር ንብረት ለውጥ ምክንያት ይበልጥ እየተጓዙ ያሉ የመርከብ መንገዶችን ጨምሮ የዚህ አይነት መቀላቀል ያለውን የኢኮኖሚን ጠቀሜታ አጥኖ ሰጥቶ አስረድተዋል። አስተዳደሩ እርምጃቸውን የአሜሪካ ጥቅም ለማስጠበቅና የዓለም ሀያላን ለመቆጣጠር በሚፎካከሩበት ክልል ብሔራዊ ደህንነትን ለማጎልበት መንገድ አድርጎ አስቀምጦታል። ከዚህ በተጨማሪ ደግሞ ዶናልድ ትራምፕ የግሪንላንድን ጠቅላላ ቴሪቶሪያል ግዛት የምንቆጣጠረው እና የምንጠብቀው እኛ ነን። ስለዚህ ለእሱ ከምንጠብቀው እኛ ራሳችን ገብተን ደግሞ ግሪንላንድን ሀገራችንን ማድረግ እና ወደ አሜሪካ ሃምሳ አምስተኛ ግዛት የመቀላቀል ሀሳብን አምጥተናል ብለው በሰፊው ተናግረዋል። ትራምፕ ይህንን ይበሉ እንጂ የዓለም መንግስታትም ይሁን ከዛ በተጨማሪ ደግሞ የግሪንላንድ መሪዎች፣ የዴንማርክ፣ የአውሮፓ ህብረት የተለያየ ሀሳብ እያንሸራሸሩ ይገኛሉ። ምክንያቱም ይህን ነገር ተቃውሞ ማለት ነው። ግሪንላንድ አትሸጥም። ግሪንላንድ የግሪንላንዳውያን ነች። ግሪንላንድ ባለቤት አላት። ግሪንላንድ በራሳችን ዘይቤ የምኖር ጥንታውያን ህዝቦች ነን የሚሉ የተለያዩ ሀሳብ ያላቸው እርምጃዎችና ዴንማርክ ደግሞ በፓርላማዋ ይሄንን ነገር በሰፊው ተቃውማለች። ስለዚህ እስቲ የተለያዩ ቦታዎችን የተለያዩ አህጉራትን የተለያዩ መሪዎች ተቃውሞን በተለያየ መልኩ እንዳስነሱ ባጭሩ ነ ይሁን እንጂ ማስታወቂያውን ከግሪንላንድና ከዓለም አቀፍ ማህበረሰብ ወዲያውኑ ምላሽ አግኝቷል። የግሪንላንድ መሪዎች ጠቅላይ ሚኒስትር ኪም ኪልሰንን ጨምሮ ግሪንላንድን አይሸጥም በማለት ጽኑ አቋማቸውን ደግሟል። ሀሳቡን እንደ ተወላጅ ህዝብና ለዋላዊነታቸው እንደ መጣስ አድርገው ይመለከቷል። ውሳኔው ስለ ቀኝ አገዛዝና የራስ እድል በራሴ መውሰን ሰፊ ውይይቶችን አስነስቶ በግሪንላንድ ና በዴንማርክ ውይይት ላይ ቀርቧል። ይህ ክስተት የግሪንላንድን ጂኦፖለቲካዊ ገጽታ ውስብስብነት አጉልቶ ያሳያል። የውጭ ጥቅም ኢኮኖሚ እድሎች ሊያመጣ ቢችልም ራሱን በራሴ ማስተዳደር፣ የባህል ጥበቃ፣ የራስን በራሴ ማስተዳደር መብትን በተመለከተ ትልቅ ስጋት ፈጥሯል። ጠንካራ ያለ ምላሽ የወደፊት ህይወታቸውን ከመውጫዊ ጫናቸው ነፃ በሆነ መንገድ ለመምራት ያላቸውን ፍላጎት ያሳያል ተብሎ በብዙ ሁኔታዎች ተዘግቧል። ትራምፕ አኔክስ ለማድረግ ግሪንላንድን አኔክስ ወይ ደግሞ ለመጠቅለል ሲያስበው በምን አይነት መንገድ ሊጠቀልሉ ያሰቡ ይመስላቸዋል? እኔ የሚመስለኝ ሁለት ሶስት መንገዶች አሉ። አንደኛው የዓለም ሀያላን ጊዜው ይፈጃል እንጂ ያሰቡትን ነገር ማሳካታቸው አይቀርም ብዬ ያስባሉ። በተለያየ መንገድ በእጃዞን በምንም ኦፊሻሊ ባይሆን መያዛቸው አይቀርም። እኔ የሚመስለኝ አንደኛው መግዛት ነው። በግዢ መልክ ግሪንላንድን ገዝተው ሊጠቀሙበት ይችላል። ይሄ ምሳሌ የማደርገው አላስካን ነው። አላስካን ከሩሲያን የገዙት የዛን ሰሞን አላስካን ብቻ ሳይሆን ወደ ሜክሲኮ አካባቢ ኒው ካሊፎርኒያ የሚባለውንም እንደዚሁ በብር እንደገዙት፣ በፊት አሜሪካን ሲመሰርቱ የተለያዩ ቦታዎችን በገንዘብ እየገዙ እንደሄዱ ይታወቃል። እና ምናልባት አንደኛው አማራጩ በገንዘብ ለዴንማርክም ለግሪንላንድም ገንዘብ በመስጠት በገንዘብ መግዛት ነው። ሁለተኛው ሀሳብ ደግሞ የሚሆነው ወታደራዊ ኃይል በመጠቀም ጥበቃን በማንሳት መቆጣጠሪያ ነገሮችን በማንሳት እና እዛ አካባቢ ያለው ንግድ እቆጣጠራለሁ በማለት በወታደራዊ መልኩ አኔክስ ለማድረግ ይቻላል። ሶስተኛው ደግሞ ሁለቱንም መጠቀም ነው። ፋይናንሻሊም ሚሊተሪም ኢኮኖሚክ ፓወርም አንድ ላይ አድርገው በሶስቱ በሁለቱም በሶስቱ መንገዶች በሶስተኛ እንደ አማራጭ ያለውን በሙሉ አማራጩ ተጠቅመው ግሪንላንድን የአሜሪካ ግዛት የማድረግ ሀሳብ ሊኖራቸው ይችላል ብዬ እገምታለሁ ማለት ነው። ስለዚህ ከነዚህ ከሶስቱ ግን ውጭ በፍጹም አይሆንም ሌላ አዲስ ነገር እስካልመጣ ድረስ። ከዚህ በተጨማሪ ተቃውሞ ላይ የአውሮፓ ህብረትም የተለያዩ መግለጫዎች አውጥቷል። ግሪንላንድ ራሷን የቻለች ራሷን በራሷ የምታስተዳድር የዴንማርክ አካል ነች ብለው ለዴንማርክና ለግሪንላንድ ድጋፋቸውን ገልጿል። ዞሮ ዞሮ የአውሮፓ ህብረትም ይሁን የተባበሩት መንግስታት የተለያዩ ተቋማት ብዙ ድጎማና ብዙ ገንዘባቸው የሚያገኙት ብዙ ሸሪካቸውን በንግድም በምንም አሜሪካ ስለሆነች ያን ያህል ጫና ያሳደረባቸዋል ብዬ እኔ አልገምትም። እናም ይህ ሁሉ ተደርጎ ትራምፕ በሶስቱም በአራቱም አማራጮች ተጠቅመው ግሪንላንድም ለራሳቸው ሊያደርጉ ይችላሉ። ለአሜሪካ ግዛት ሊቀላቀሉ ይችላሉ። ሩሲያ ሩሲያና ቻይና፣ የአውሮፓ ህብረት፣ ዴንማርክ ራሷ፣ ሌሎችም የዓለም ኦርደር ተዛባ ብለው ብዙ ነገር ሊያነሱ ይችላሉ እና የወደፊት ተስፋዎችና የወደፊት የአሜሪካ ምላሽ ምን ሊሆን ይችላል የሚለውን ባጭሩ እንመልከት። ስለዚህ ለግሪንላንድ የወደፊት እጣ ፈንታ ምን ሊሆን ይችላል? የፕሬዚዳንት ትራምፕ ደሴቷን የመቀላቀል ፍላጎት እውን ይሆናል ወይስ ዴንማርክ ሉዓላዊነቷን ትጠብቃለች? በቅርብ ጊዜ የተካሄዱ የህዝብ አስተያየት እንደሚያመለክተው የአሜሪካ ህዝብ በአብዛኛው ግሪንላንድን እንደ አንድ አሳሳቢ ጉዳይ ሳይሆን እንደ ሩቅ አሳሳቢ ጉዳይ ነው የሚመለከተው የሚል ዋሽንግተን ፖስት የዘገበው ዘገባ አለ። ምንም እንኳን ይህ የህዝብ ግዴለሽነት እንዳለ ሆኖ በግሪንላንድ ውስጥ ያለው እስትራቴጂያዊ ፍላጎት በፖሊሲ አውጪዎች እና በወታደራዊ መሪዎች መካከል ከፍተኛ ነው። በአየር ንብረት ለውጥ ምክንያት በአርክቲክ ውቅያኖስ ጠቀሜታ እያደገ ሲሆን ይህም አዳዲስ የመርከብ መስመሮችን በመክፈትና የተፈጥሮ ሀብቶችን የበለጠ ተደራሽ እያደረገ ነው። አገሮች በዚህ ወሳኝ ክልል ውስጥ ተጽዕኖ ለመፍጠር ሲወዳደሩ ግሪንላንድንም በአለም አቀፍ ፍላጎቶች መስቀለኛ መንገድ ላይ አስቆሟታል። ወደፊት ስንመለከት ለበርካታ ሁኔታዎች ሊፈጠሩ ይችላል። የትራምፕ ምኞቶች ፖሊሲና ላይ እንደገና ትኩረትና ከዴንማርክና ግሪንላንድ ጋር ሊያደርጉት የሚችሉ ድርድር ሊያስከትል ይችላል። ሆኖም ከግሪንላንድ መሪዎችና ከዴንማርክ መንግስት ከፍተኛ ተቃውሞ ወደ ውህደት የሚደረገው ማንኛውም ጥረት ሊያወሳስበው ይችላል። በሌላ በኩል ዴንማርክ ሉዓላዊነቷን በተሳካ ሁኔታ ካረጋገጠች እና ግሪንላንድ የራስ ገዝነቷን ማስታወቋን ከቀጠለች፣ ደሴቷ ራሷን ማስተዳደር በማጠናከር እና መብቷንና ባህሏን የሚያከብሩ አጋርነቶችን በመከተል አሜሪካ ተሳክቶላት እንኳን ግሪንላንድ ብጠቀልል ወይም አኔክስ ብታደርግ በአለም ተጽዕኖ ስር በአለም ላይ ምን ሊከተል ይችላል? ይህ የሁላችንም ስጋት ነው። ምክንያቱም የተለያዩ አገራት የራሳቸውን መንግስት ሊመሰርቱና የሌላውን የጎረቤት ሀገር ወይ ደግሞ ጎረቤት ሀገር አልፈው ግዛትን ሲያስፋፉ ብዙ ተቃውሞዎች እና ብዙ እንድምታዎች ይነሱባቸዋል። ለምሳሌ ሶማሌላንድ የራሷን ግዛት የራሷን ከሶማሊያ ከተነጠለች ኦልሞ 30 33 ዓመት ይሆናታል። የራሷ መንግስት አላት፣ የራሷ ባንዲራ አላት፣ የራሷ ገንዘብ አላት፣ ሁሉ ነገር የራሷ ነው። ግን ሪኮግኒሽን የላት። ሶ ሪኮግኒሽን ስላላገኘት እስካሁን በአለም አቀፍ ደረጃ እንደ ሀገር አትጠቀስም። ኢትዮጵያ ሪኮግኒሽን ስሰጥ ለምንድነው የምሰጠው ተብሎ ከሁሉም አቅጣጫ ሰጣለው ስትል ከሁሉም አቅጣጫ ተጽዕኖ ደርሶባታል። ለምን ሪኮግኒሽን ሰጣለች ሰጫለች የሚባል ማለት፣ ምክንያቱም ይሄ ምንድነው በአለም ስርዓት ውስጥ በአለም ስርዓት ውስጥ ያለውን ኦርደር ታዛ ይዛባል ማለት ነው። ምክንያቱም በአፍሪካም ሰራት ሀገራት አሉ። ሁሉም ከስር ከስር እየተነሳ ሀገር ሊሆን ካለና ውቅና የሚሰጥ ከሆነ ለሁሉም ለአስተዳደርም ለቁጥርም ለበጀትም ለሁሉም ነገር የማይመች እና የማይሆን ነገር ነው የሚሆነው እና የዓለም አቀፍ ስርዓትን ተጽዕኖ ላይ ይፈጥራል የሚል አስተሳሰብ ስላለ ነው ብዙ ሀገሮች እውቅና በአጭር ጊዜ ውስጥ እያገኙ ያልሆኑት። እናም የግሪንላንድን አሜሪካ ደግሞ የተለየ አሜሪካ ደግሞ ግሪንላንድን የመጠቅለል ሀሳብ እንኳን ቢሳካ ምን ሊሆን ይችላል የሚለውን የዓለም አቀፍ ተጽዕኖ ምን ሊሆን ይችላል የሚለውን እስቲ በአጭሩ እንመልከት። ዩናይትድ ስቴትስ ግሪንላንድን በተሳካ ሁኔታ ከጠቀለለች፣ በአርክቲክ እና ከዚያ በላይ ያለውን ኃይል ሚዛን በከፍተኛ ሁኔታ ሊቀይር ይችላል። እንዲህ አይነቱ እርምጃ ዩናይትድ ስቴትስን ሊያበረታታ ብቻ ሳይሆን ሌሎች ብሔራት በክልል ውስጥ ሰፊ የግዛት ይገባኛል ጥያቄዎችን እንዲያሳድጉ ሊያበረታታ ይችላል። እንደ ሩሲያ እና ቻይና ያሉ ሀገሮች በአርክቲክ ጉዳዮች ላይ ንቁ ተሳትፎ ያደርጋሉ፣ የራሳቸውን ምኞት በማጠናከር እና ወደ ግጭት ሊያመራ የሚችል ሁኔታዎችን ያደርሰናል ማለት ነው። የዚህ ትዕይንት እንድምታ ከአርክቲክ ክልል ባሻገር ይዘልቃል። በተሳካ ሁኔታ መቀላቀል ከተቀመጡት የዓለም አቀፍ ህግና ደንቦች እና ለዋላዊ መከበር ማውጣት የሚያመለክት ሲሆን ይህም የበለጠ የተፈታተነና ተወዳዳሪ የሆነ ዓለም አቀፋዊ ገጽታን ያመጣል። መንግስታት ከዲፕሎማሲያዊ ውሳኔዎች ይልቅ ስትራቴጂካዊ ሀብት ማግኘት ማስቀደም ሊጀምሩ ይችላል። ይህ ወሳኝ ክልሎችን ለመቆጣጠር ወደ ሽኩቻ እና ወደ ጦርነት ሊያመሩ ይችላሉ የሚለው ሰፊ ዘገባን አካቷል እና ብርቅዬ ማዕድናትን ጨምሮ ስልታዊ ሀብቶችን ለሀገራዊ ጥቅም የትኩረት ነጥብ ሊሆኑ የግጭት ስጋት ሊጨምሩ ይችላል። አገሮች የገባኛል ጥያቄዎችን ለማንሳት በሚፈልጉበት ወቅት ወታደራዊ አቀማመጥ መጨመርና በተጨቃጫቂ አካባቢዎች ወይ ደግሞ ጭቅጭቅ ባለባቸው አካባቢዎች የኃይሎች መከማቸት ልንመለከት እንችላለን። መጨረሻም የግሪንላንድ መቀላቀል በዓለም አቀፍ ፖለቲካ ውስጥ ወሳኝ ጊዜ ሊያመላክት ይችላል። ይህም የሀይልን እና የትብብርን ለውጥን አስቀድመው ከተወታሰቡ ፈተናዎች ጋር እየታገለ እንደሚኖር ያሳያል። ዓለም አቀፍ ማህበረሰብ እነዚህን ሊሆኑ የሚችሉ ለውጦችን ሲመራው የውይይት የዲፕሎማሲ እና የሉዓላዊነት ክብር አስፈላጊነት ከምንጊዜውም በላይ ወሳኝ ይሆናል ተብሎ ይጠበቃል። አሜሪካ ግሪንላንድ እና የተለያዩ ሀገሮችን ለመጠቅለል እና አኔክስ ለማድረግ ስትፈልግ የዓለም አቀፍ ብድን ይላል የሚለው ደግሞ በቀጣዩ ፕሮግራም እና ይሆናል አለም አቀፍ ህግ ይደግፋል አይደግፍም? አለም አቀፍ ህግ አቅም ያለውና ጡንቻ ያለውን ብቻ ነው የሚደግፈው ወይስ ደግሞ ሰብአዊ ህይወትን ሰብአዊ ፍጥሩን እንዲሁም ደግሞ ሉዓላዊ የሆነ ሶቨሬን ስቴትን ሶቨሬን ጎቨርንመንትን ይወክላል ወይ ደግሞ ይደግፋል የሚለው ሰፊ ዘገባ ስለሚፈልግ በሚቀጥለው ፕሮግራማችን እናቀርብላቸዋል። በዚህ ውስብስብ ጉዳይ ስናሰላስል ስናይ ስንጨነቅ ስናወጣ ስንወርድ ቆይተናል። ቪዲዮዎችና ትንተናዎች ከተመቻችሁ ቻናሉን ሰብስክራይብ አድርጉ። ከዛ በተጨማሪ ላይክ እና ኮሜንት በማስቀደም ጸባዛፍ ትብብራችሁንና አጋርነታችሁን ግለጹ። አንድ ላይ በመሆን አለም አቀፋዊ ጉዳዮችን የኢትዮጵያን፣ የአፍሪካን የተለያዩ ከዛ በተጨማሪ ኮሜንት ላይ የምትፈልጉትን ሀሳብ በማቅረብ መወያየትና አጀንዳ ማድረግ እንችላል። ይህ ፕሮግራም ነጻ እና በሀሳብ ብቻ የሚያምን ስለሆነ ሁላችሁም ተጠቃሚ እንድትሆኑ ጋብዛል። ሎ ዝግጅት እስከምንገናኝ መግሪያ